አረ ቀዝ ቀዛቸዋል እንዴ እናንተ። መስከረም መስከረም ሳይጠባ ጉዳይ ሰማ ነው የሚባለው? ጉድ ሳይሰማ መስከረም አይጠባ ነው የሚባለው። አረ የሆነ ነገር፣ አረ በእናታችሁ ተውኝ። የሆነ ነገር ተሰርቻለሁ። ተውኝማ። ለማንኛውም እስኪ ቁርስ እንብላና፣ አሁንም ደግመን ልንሄድ ነው፣ ተመልሰን ልንሄድ ነው። እኔ ለምንድን ነው መወፍረው? ለምንድን ነው ሆዴ ፊት ለፊት ለፊት የሚሄደው እያልኩኝ ጉዳችሁን፣ አልሰማችሁም እኔ እናቴን፣ ቪዲዮ መስራት አልፈለኩም ነበር፣ ግን እንድታውቁ እንድታውቁልኝ ብዬ ነው። አትም ይተጀ ነበር አትናንተ እና እዚህ ጋር እንደምታዩት፣ እዚህ ጋር ሁሌ የምነግራችሁ እዚህ ጋር መርፌ አለ። እሱ ስላስቀበርኩት ነው መወፍረው ለዛ ነው የምወፍረው። ግን ሆዴ ብቻ ለምን ይወፍራል ብዬ አልነገርኳችሁም? ነግሬያችኋለሁ። አልነገርኳችሁም? ቀጥታ ስርጭት ላይ ትናንትና ሂጄ ዶክተር ማማከር አቶ ግብረ አቦን ዶክተር ሂጄ ሳማክር፣ እስኪ ደም ምርመራ፣ ሽንት ተባለ። ለምንድን ነው የወፈርሽው? ለምንድን ነው እንደዚህ? ምናምን ምናምን ተብሎ አይኔን ሀካር ዋየኝ ሽንት የታየኝ ምን ቢሆን ጥሩ ነው። እኔ ደስ ብሎኛል፣ በነገራችን ላይ ደስ ይለኛል። እውነት ቢሆን ደስ ይለኛል ግን ለምን በየቀን ለምን አይሆንም? ልጅነቱ ሳይሆን በ በየቀኑ ክ ለምን እንደ ዶሮ ለምን አይሆንም? ልጅነቱ ሳይሆን መጀመሪያ እንደት መቼ እንዴት ላሳድግ? እኔም አቅም ሲኖረኝ ነው የሆነ ነገር ማድረግ የምችለው። አንቺ ነው ለምሳሌ ዛሬወልሽ ነገ መውለድ ትችላለች።

ሶስት አመት ካልሞላት አንዲት ኦፕሬሽን የሆነች እናታችን ማርገዝ አይፈቀድም እያሉ ቀበሩት ቀበሩት እኔም ተማክሬ ያሉ የሶስት አመት ነው ከሶስት አመት በኋላ ወታ ወጥቶላት ወይ በአመት ሁለት አመት እንዲፈጠር ስጦታ ይሆናል ብዙ ስሳሰም ሲነግሩኝ አምኜ ተቀብያለሁ አሁን ደግሞ ምን ይላሉ የአስር አመቱን በማህፀር የሚቀመጠው ለምን አላደረግሽም ወይ ቀስ ወይ

ሁለተኛ ከዶክተርም፣ ሶስተኛ እኔን ለማሳበድ ይሁን ለማስጨንቅ የተሰራ ሴራ ነው መስለኝ። አዎ ብይ ምን አለብሽ አይጨንቅሽ።

የሶስት አመት ነው እያላችሁ በስድስት ወር ስድስት ወር ባልሞላ ጊዜ እንደዚህ እያለኝ መንታ ሁነው ሰው አያ ይውላችሁ፣ እግዚአብሔር አንድ ነገር ሲሰጣችሁ በምክንያት ነው። ሰው ቁስልነሽ፣ ሶስት አምስት ሳይሞላሽ እንዳለ የሰፈር ሰው የሱ ዘመዶች ሊበሉ ምን ይባሉኝ እንዴ? ጓደኞች ስንት ቤት እስከ ቤት እየመጣው አንተ ሰውዬ

ኤሌት ያለኛልኛ አሁን እንግዲሮ ይሆንልኛ ብለሽ ታስበያለሽ። እትሬት መኖሩ ፈጣሪ ካይ ንሰጠሃል ፈጣሪ ያለ ምክንያት ነገሮችን አያደረግም። ስልጣን የራሱ ነው። ይህን ቁስል የመሻር መብት ነው ነው ነው

ከስጋዬ ውስጥ ገብቶ እንዴት ነው የሚጠፋው? እሱን አይደለም ወረቀቱ ነው እንዳይጠፋ የተባለችው። ወረቀቱ አይደለም፣ ይህ ሾልኮ እንዳይጠፋብሽ ለሰባት ቀን ጥንቃቄ አድርጊ ብላ በጨርቅ አስረዋለች። በእንትን በማሰሪያ ነገር አለ

አረጋግጣችሁን አሳምሩ ንግግራችሁን፣ ለሳሙን ለየት በማስታወሻ ያዙ። እንደዚህ ዛሬ አሳስቀው፣ ትናንት በጣም ተላዶ ነበር። በጣም ለምን እንዴት ሆነ? እየቀለድሽ ነው ሲለኝ፣ ወረቀቱን አሳየውት። ከዛ የግል እኔ እንጃ፣ ሁሉም ነው ሁሉም ያስደስተኛል። ግን እንዴት እንደሆነ ከባለሙያ መረዳት ፈልጋለሁ። አይ ወንዶች እንትን ብቻ ነው የሚወዱት። እኔ አሁን ፈልጌው አይደለ። እኔ እሺ፣ ተመካክሪ ካንተ ጋር ወስኝ። እሺ፣ በቀይ ሆን ብዬ አደረኩ አይደል መጀመሪያ አልፈልግም ስል ተይ ቁስም ነሽ የሆነ ክስተት ሊፈጠር ይችላል ምናምን ምናምን አልክ። ከዛ አልክ አስቀብሪ፣ የሆነ ክስተት ሊፈጠር ይችላል፣ ቁስም ነሽ ትደክሚያለሽ፣ በቃ ልጁን በደንብ መጠንከር አለበት አይታወቅም ምናምን ብለህ ከዶክተሯ ጋር ራሱ ትክክል ነው ባለቤትሽ ስታወራን ነበር። እኔ ተኝቼ ላይ የነበረው አጋ እንዴ ፍቅረኛ ያለሽ ስዬ ስትጀነጀን የገረመሽ ከዛ ውሳኔ ላይ ስትደርሱ ነው። እኔ ነጋበዛችሁ፣ እኔ እምቢ ብያችሁ እኮ ነው። አላስቀብርም። ስለዚህ አንተ ነው የሆነ ነገር ነው ጠየኳት። ኦፕሬሽን ተሆኖ በስንት ዓመት ነው የሚረግዙት ስላት ሦስት ዓመት ሁለት ዓመት ችግር የለም አለች። ስለዚህ ከአሁን በኋላ ሁለት ልጅ መውለድ ትችያለሽ አለች። አይ እኔ ሰባት ነው መወልድ ስላት አለች እሷ ለዛ ነው ከሁለት ዓመት ውስጥ ለማዳረስ ነው ሀሳብሽ እኔ በቀረብኝ